መጽሐፈ ነህምያ ምዕራፍ አራት ቅጥሩ እንዳይሰራ የተደረገ ተቃውሞ። ሰንበላጥ ቅጥሩን እንደምንሠራ በሰማ ጊዜ ተቆጣ፣ እጅግም ተበሳጨ። በአይሁድም ላይ ተሳለቀ በተባባሪዎቹና በሰማርያ ሠራዊት ፊት፣ እነዚህ ደካማ አይሁድ ምን እያደረጉ ነው? ቅጥራቸውን መልሰው ሊሠሩ ነውን? መሥዋዕት ሊያቀርቡ ነውን? በአንዲት ጀንበር ሠርተው ሊጨርሱ ነውን? እንደዚያ ተቃጥሎ የፍርስራሽ ክምር የሆነውን ድንጋይ ነፍስ ሊዘሩበት ይችላሉን? አለ። ባጠገቡም ቆሞ የነበረው አሞናዊ ጦቢያ ለመሆኑ የሚገነቡት ምንድን ነው? በድንጋይ የሚሰሩት ቅጥር እኮ ቀበሮ እንኳ ብትወጣበት ሊፈርስ ይችላል፣ አለ። አምላካችን ሆይ ተንቀናልና ስማን፣ ስድባቸውን በራሳቸው ላይ አውርድባቸው፣ በምርኮ ምድር እንዲበዘበዙ አሳልፈ ስጣቸው የፈረሰውን በሚሰሩት ፊት የስድብ ናዳ አውርደዋልና በደላቸውን ይቅር አትበል ኃጢአታቸውንም ከፊት አታጥፈው። ሕዝቡ ከልቡ ስለሚሠራ ቅጥሩን እኩሌታው ድረስ መልሰን ሠራ ነው። ሰንበላጥ፣ ጦቢያ፣ አረቦች፣ የአሞንና የአሽዶች ሰዎች የኢየሩሳሌም ቅጥር ሥራ እየተፋጠንና ክፍት ቦታዎችም ሁሉ እየተሞሉ መሆናቸውን በሰሙ ጊዜ እጅግ ተቆጡ። መጥተውም ኢየሩሳሌምን ይወጉ ዘንድ ሽብርንም ይፈጥሩ ዘንድ ሁሉም በአንድነት አደሙ። እኛ ግን ወደ እግዚአብሔር ጸለይን፣ ዛቻቸውንም ለመቋቋም ቀንና ሌሊት የሚጠብቁ ዘቦችን መደብን። በዚህ ጊዜ የይሁዳ ሕዝብ የሠራተኞቹ ጉልበት እየደከመ ነው፣ ከፍርስራሹም ብዛት የተነሳ ቅጥሩን መልሰን ለመሥራት አንችልም አሉ። ጠላቶቻችን ደግሞ በመካከላቸው ገብተን እስክንገድላቸውና ሥራውን እስክናስቆም ድረስ አያውቁም ወይም አያዩ አሉ። ከዚያም ባጠገባቸው የሚኖሩ አይሁድ መጥተው እናንተ የትም ቦታ ብትሆኑ እኛን ማጥቃታቸው አይቀርም በማለት አስር ጊዜ ደጋግመው ነገሩን። ስለዚህ ከቅጥሩ በስተኋላ በሚገኙ ግልጽ ቦታዎች ላይ ከሕዝቡ አንዳንዶቹ ሰይፋቸውን፣ ጦራቸውንና ቀስታቸውን እንዲያዙ በየቤተሰባቸው በመመደብ ቦታቸውን እንዲይዙ አደረጉ። ነገሩን በጥሞና ከተመለከቱ በኋላ መኳንንቱን፣ ሹማምንቱንና የቀረውን ሕዝብ፣ አትፍሯቸው። ታላቁንና የተፈራውን እግዚአብሔርን አስቡ። ስለ ወንድሞቻችሁ፣ ስለ ወንዶችና ሴቶች ልጆቻችሁ፣ ስለ ሚስቶቻችሁና ስለ ቤት ንብረታችሁ ተዋጉ አልኋቸው። አድማቸውን እንዳወቅንባቸውና እግዚአብሔር ዕቅዳቸውን ከንቱ እንዳደረገባቸው ጠላቶቻችን በሰሙ ጊዜ ሁላችን ወደ ቅጥሩ እያንዳንዳችንም ወደ የሥራችን ተመለስን። ከዚያን ቀን ጀምሮ ከሰዎች ኩሌቶቹ ስራውን ሰሩ፣ የቀሩት ደግሞ ጋሻና ጦር፣ ቀስትና ጥሩር ይዘው ነበር። የጦር አለቆች ከመላው የይሁዳ ሕዝብ በስተኋላ ቆሙ፤ እነርሱም ቅጥሩን ይገነቡ ነበር። ዕቃ የሚሸከሙት በአንድ እጃቸው ሥራቸውን ሲሰሩ፣ በሌላው እጃቸው የጦር መሣሪያቸውን ይዘው ነበር። እያንዳንዱም ግንበኛ ቅጥሩን በሚሠራበት ጊዜ ሰይፉን በወገቡ ላይ ታጥቆ ነበር። መለከት የሚነፋው ሰው ግን ከእኔ አይለይም ነበር። ከዚያም ለመኳንንቱ ለሸማምቱና ለቀረው ሕዝብ እንዲህ አልኩ፤ ሥራው ታላቅ ነው፣ ብዙም ነው። እርስ በእርሳችን በቅጥሩ ላይ እጅግ ተራርቀናል። የመለከት ድምፅ በምትሰሙበት ጊዜ ወደ እኛ ተሰብሰቡ፤ አምላካችን ስለ እኛ ይዋጋል። ስለዚህ ጎ ሲቀድ ጀምሮ ከዋክብት እስኪወጡ ድረስ እኩሌቶቹ ሰዎች ጦራቸውን እንዲያዙ ሥራውን ቀጠልን። በዚያም ጊዜ ለሕዝቡ ሌሊት ዘብ በመጠበቅና ቀን ስራ በመስራት እንዲያገለግለን እያንዳንዱ ሰው ከነረዳቱ በኢየሩሳሌም ይቆይ አልፏቸው። እኔም ሆን ወንድሞቼ ሰዎቼም ሆኑ ከእኔ ጋር ያሉት ጠባቂዎች ልብሳችንን አላወለቅንም። ለውሃ እንኳ በምንሄድበት ጊዜ እያንዳንዱ ሰው የጦር መሣሪያውን እንደያዘ ነበር።